በአሜሪካና ና በካናዳ አውሮፓ የሚኖሩ ወደ 85 የሚጠጉ የኦሮሞ ምሁራን ለፕሬዚዳንት ኢሳያስ አፈወርቄ ግልጽ ደብዳቤ መጻፋቸው መዘገባችን ይታወሳል። በደብዳቤያቸውም የኤርትራ 43 ኛውን ዓመት ምክንያት በማድረግ ፕሬዚዳንቱ ባደረጉት ንግግር ኦሮሞማ ማለታቸውን አውግዘው ነበር። በዚህም ላይ የኤርትራው መንግስት ምን ምላሽ ሰጠ? የዚህንም ዜና ዝርዝር ይዘን የምንቀርብ ይሆናል። ህዝባዊ ወያኔ ሓርነት ትግራይ ህወሓትን በመቃወም የትጥቅ እንቅስቃሴ የጀመሩ ጄኔራል ምን ይላሉ? የዝህንም ሰፋ ያለ ትንታኔ ዜና ይዘን ቀርበናል። የሶማሊያ ክልል የመገንጠል ስሜት ቀርቷል ማለት ይቻላል ሲል ፕሬዚዳንት ሙስጠፌ መሐመድ ተናገሩ። የዚህንም ዝርዝር በሰፊው የምንመጣበት ይሆናል። ሰላም ጤና ይስጥልን። ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምናላችሁ። ለእለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዝርዝር ስናልፍ በአሜሪካ በካናዳና አውሮፓ የሚኖሩ ወደ 85 የሚሆኑ የኦሮሞ ምሁራን ለፕሬዚዳንት ኢሳያስ አፈወርቂ ግልጽ ደብዳቤ መጻፋቸው መዘገባችን ይታወሳል። በደብዳቤዎቹ ላይ የኤርትራ 43ኛ የነጻነት ዓመት ምክንያት በማድረግ ፕሬዝዳንቱ ባደረጉት ንግግር ኦሮሞማ ማለታቸው አውግዘው ነበር። በዚህም የምሁራኑን አስተያየት ለጻፉት ደብዳቤ የኤርትራ መንግስት መልስ ሰጥተዋል። የፕሬዝዳንቱ ንግግር በብልጽግና ፓርቲ ላይ ያነጣጠረ እንዲመስል ገልጸው ይሆንና ንግግሩም በኦሮሞ ማንነት ያነጣጠረ ግልጽና ከባድ ጥቃት ነው ሲሉ ክስ ማቅረባቸው ይታወቃል። ለዚህም ደብዳቤ የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ዛሬ መልስ ሰጥተዋል። በመልሳቸው ደብዳቤው መሰረተ ቢስ ውንጀላ የተሞላው ነው። ደብዳቤው ት አካላት ወይም ከተወካዮቸው ጋር በአካል ማውራት እንችላለንም ብለዋል። በእንዲህ እንዳለ ሆኖ በጉዳዩ ላይ የኤርትራ መንግስት አቋሙ በአራት ነጥቦች አስቀምጧል። አቶ የማነ እንዳሉ ከሆነ አንደኛው ነጥብ ኤርትራ ለኦሮሞ ሕዝብና ባህል ከምንም በላይ ክብር አላት የሚል ነው። በሁለተኛ ነጥብ ኤርትራ ለኢትዮጵያ ሕዝብ በተለይ ለኦሮሞ ሕዝብ ትግል ከፍተኛ ድጋፍ ስታደርግ መቆየቷን የሚያስረዳ ሲሆን በሶስተኛነት ፕሬዝዳንት ኢሳይያስ ስለ ኦሮሞማ ፖለቲካ የነሱት ለኦሮሞ ሕዝብ ያላቸውን ክብር በሚቀንስ መልክ አለመሆኑን ሲያ ረዱ አቶ የማነ አባባል ፕሬዚዳንት ኢሳያስ ኦሮሞማ ፖለቲካ ያሉት ባለፉት ጥቂት ዓመታት የማንም ውክልና የሌለውና በኢትዮጵያ ውስጥ የሰፈነው ርዕዮተ ዓለም ለመግለጽ ነው ብለዋል። በአራተኛነት አቶ የማነ ያነሱት ደግሞ ኤርትራ በአፍሪካ ቀንድ ላይ ሰላምና ፍትሕ እንዲሰፍን ያለማመንታት ቁርጠኛ ነች በሚል ነበር። ጨምረውም የጦርነት ከበሮ እየተደለቀ ያለው ከኤርትራ ሳይሆን ከኤርትራ ሉዓላዊ ግዛት ለመውረር ከሚንቀሳቀሱ ኃይሎች ነው ብለዋል። ህወሀትን በመቃወም የትጥቅ እንቅስቃሴ የጀመሩት ጄኔራል ምን ይላሉ? ብርጋዴር ጄኔራል ገብረ እግዚአብሔር በየነ ከትግራይ ኃይሎች በመለየት በአፋር ክልል በሚዋሰን አካባቢዎች የራሳቸውን ሰራዊት እየገነቡ መሆናቸው የሚናገሩት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ከፓርቲው ህወሀት ነጻ የሆነ ኃይል ለመፍጠር ወደ ነጻ መሬት መውረዳቸውን የተናገሩት ጄኔራሉ ከቢቢሲ ትግረኛ ጋር ባደረጉት ቃለምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳችን ሲያብራሩ ከፓርቲ ነጻ የሆነ ኃይል ለመፍጠር ፓርቲ የማያዝ ዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሀት የመጣል ዓላማ እንዳላቸው ተጠየቁት ጄኔራሉ፣ እኛ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልሎች ውስጥ አራት ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚነገሩ ጄኔራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩ ከጥር 15/2017 ዓ.ም ጀምሮ መሆኑን ይነገራሉ። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጄኔራል ገብረ እግዚአብሔር በየነ ናቸው። በዚህም ይህንንም ተከትሎ የሰራዊቱ አመራሮች ጄኔራል ገብረ እግዚአብሔር በየነ እና ሌሎች ሰራዊት ውሳኔ የተቃወሙት ማገዳቸው ይታወሳል። አሁን በትግል ላይ ለን ያረጀ ነው በትግል ነው ያሉት ጄኔራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሸር ሀይል ለመውጣት ትውልድ ትተን መሄድ አንፈልግም ብለዋል። ወገንተኛ ያልሆነ ፍትሃዊ ሀይል ለመፍጠር እንጂ የሆነ ፓርቲ አስችከርነት የለም አናደርገውም ብለዋል። የትግራይ ህዝብ በነጻነትና ወገንተኝነት በሌለ በት መንገድ የመረጠው አካል ነው የምናገለግለው ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እንቢ እንደተባሉ የሚናገሩት ጄኔራሉ የተወሰዱ እርምጃዎችን መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራው ጊዜ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸው ያስታወሱት ጄኔራል ገብረ እግዚአብሔር በየነ አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ግድ ማገር ነው ብለዋል። የህዋት ደጋፊ አይደለሁም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሀትም ይጥፋ ይጥፋ የራሱ ጉዳይ ነው። ይቀጥላ ይቀጥል የራሱ ጉዳይ። እኔ የሚመለከተኝ የትግራይ ህዝብ ጉዳይ ነው ብለዋል። ለተቃዋሚዎቹ ጠመንጃ ማንሳት መምረጣቸው በጦርነት ውስጥ የቆየ ትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ተብለው የተጠየቁት ጄኔራሉ እኔ ኢንተርናሽናል ጄኔራል ነኝ ይህም ሆኜ የህወሀት ሚኒሻ መሆን አልፈልግም ብለዋል። ህወሀት ፓርቲያችን ነው የእርሱ ሚሊሻ እንደሆኑ ነው የሚቆጣጠረው። ሚሊሻነት ደግሞ አልቀበልም ብለዋል። ህወሀት ያለውን ካላደረገ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠለፋለህ ያሉት ጄኔራል ገብረ እግዚአብሔር በየነ ያላቸው ልዩነት ለመፍታት በጽሁፍ ሞክረናል ብለዋል። ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽህፈት ቤታቸው በመዶሻ እየሰበርክ አስተዳዳሪዎችን ማባረር በትክክል አይደለም ማለት ያስቀጣል እንዴ? ሲሉ ይጠይቃሉ። እኛ የታገልነው የሰላም እንድንኖር ነው ያሉት ጄኔራሉ በሰላማዊ መንገድ በጽሁፍ ሞክረናል ብዙ ጊዜ ሞከረናቸዋል እምቢያሉንም ሲሉም አብራርተዋል። ጨረሻ ሊያስሩ መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህንን አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ ሲሉ አስጠንቅቀዋል። ጄኔራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢዎች ይንቀሳቀሳሉ ያሉት የታጠቁ ቡድኖች ስምና ገና ገና አለመወሰኑን ወደፊት እንደሚያሳውቁም ተናግረዋል። እስካሁን ሶስት አራት ግንባሮች አሉን ያሉት ጄኔራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን አብራርተዋል። የኛ ሰራዊት ነው የሚሉት ሚሊሻ ከእኛ ጋር ነው ያለው። ከፍቶት ነው ያለው። ለውጥ ይፈልጋል። ጊዜ ወጣቶች እንደሆነ ነው የሚፈልገው እንዲማርና እንዲለወጥ ይፈልጋል። የተሻለ ገቢ እንዲኖረውም ይፈልጋል ብለዋል። ወላጆች ቤተሰቦቻቸውን ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል። ለነዚህ ወጣት ሰራዊት እኛ ጋር ነው ብዙውን ያሉት ብለዋል። ጄኔራል ገብረ እግዚአብሔር በየነው ወደ ግጭት ከመግባታቸውን በፊት የሚያስቀምጡ ቅድመ ሁኔታ መኖሩን ተጠይቀው እስካሁን እያናገር ነው ኃይል የለም ብለዋል። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸው የጠቀሱ ጄኔራል ገብረ እግዚአብሔር ወደ አፋር ወርደን እንድንደራጃ ያደረግንበት ምክንያት አፋርና ትግራይ ቤተሰቦቻችን ስለሆኑ፣ የፈቀደልን መንግስት የለም። ችግሮቻችን ነበር። እዚህ አካባቢ ያሉት አካላት ለተቸገረ እዚሁ እንድንደራጅ ነው፣ እንሰበሰባለን ብለን ጠይቀናቸው ተሰባስበናለን። ይህ እኮ ትልቅ ነገር አይደለም። ትግራይ ጫፍ ነው ያለው፣ ፈቃድ መጠየቅ የለብንም ብለዋል። አራት ግንባሮች እንዳላቸው የሚጠየቁት ጀኔራል ገብረ እግዚአብሔር በየነ ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ይላሉ። ከፌዴራል መንግስት ጋር ስላላቸው ግንኙነት ተጠይቀው እነዚህ እንዳልነው ያውቃሉ ያሉ ሲሆን የሚያገኙትን ምንም አይነት ድጋፍ እንደሌለ ግን ተናግረናል ብለዋል። ጊዜው አስተዳደር የሆኑ ሌተና ጀኔራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውና ወገንተኝነት ያልሆኑ ሰራዊት ለመገንባ አካል ካልተቻለ እናንተ ደግፋቸው አልደገፋቸው ትግላችን እንቀጥላለን ብለን ማሳወቃቸውም ተናግረዋል። ጠራ 15217 ዓ ምት የትግራይ ሰራዊት አመራሮች ውሳኔ ከእርሳቸው ጋር ተቃውመው የወጡና አሁን ሰራዊት እያደራጁ የሚገኙት አመራሮች እነማን እንደሆኑ ተጠይቀው ስማቸውን ከመናገር ተቆጥበዋል። በሶማሌ ክልል የመገንጠል ስሜት ቀርቷል ማለት ይቻላል ሲሉ ፕሬዝዳንት ሙስጠፊ መሀመድ ተናገሩ። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣት ተከትለው ከፍተኛ ኃላፊነት የመንግስት ከተቀላቀሉ ሰዎች መካከል አንዱ የሆኑት የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፊ መሐመድ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ኬንያ ከሶማሌ ጋር የምትዋሰንበት ጋሪሳ ካውንቲ ባለስልጣን ጋር ውይይት አድርገዋል። የርዕሰ መስተዳደሩ ናይሮቢ ጉብኝት ኢትዮጵያና ኬንያ የሚገኙ የሶማሌ ማህበረሰቦች ትብብርና መረዳዳት ለማጠናከር በሚል ዓላማ እንዳለው ተገልጿል። አቶ ሙስጠፌ በኬንያ ቆይታቸው ከቢቢሲ ሶማሌኛና ከቢቢሲ አማርኛ ጋር ቃለመጠይቅ አድርገው ነበር። የቢቢሲ ጋዜጠኞች አቶ ሙስጠፌ የሚያስተዳድሩት የሶማሌ ክልል ውስጥ ያሉት ኦታዊ ሁኔታና በክልል በክልሉ የሚፈጸሙ እስሮችና ተቃዋሚ የኦጋድን ብሔራዊ ነፃነት ግንባር ኦብነግ የተመለከተ ጥያቄውን አንስተውላቸዋል። በቢቢሲ የእርሶ ናይሮቢ እያለ ከቀድሞ አስተዳደር ላይ የሰላ ትችት ይሰነዝሩ ነበር፣ በይፋም ይፋ ባልሆነ መንገድም ሲሉም፣ በተለይ በክልሉ በነበረ የሰብአዊ መብት ጥሰቶች ላይ ድምጸት ያሰሙት ነበር። ስልጣን ከያዙ በኋላ እንደ መተቸት ቀላል ነው ወይስ ካሉ ስርዓት የተለየ ምን አሳኩ የሚለው አቶ ሙስጠፊ ሲጠየቁ መደበኛ የፖለቲካ ባለበት ሀገር ይህ ጥያቄ ምናልባት ውስጥ ስትገባና ውጭ ስትሆን የተለያየ ሊሆን ይችላል ሲሉም ሊያስብል ይችላልም ሲሉም ተናግረዋል። እርግጠኛ ነን ወደ ፖለቲካ አመራር ከመጣ በኋላ ድሮ ወጭ ሁነህ የማይ ይታዩ ብዙ ስብስብ ነገሮች እንዳሉ ነገሮች ሁሉ ነጭና ጥቁር እንዳልሆኑ ይብለጥ ይገባል። ያኔ ስትተች ከነበረው ሁኔታ አንጻር ግን ምንም የተለየ ነገር የለውም በጣም ስር የሰደደ አሰቃቂ ሰብአዊ መብት ጭፍጨፋ የሚደረግበት ሁኔታ ውስጥ ገብቼ ሳየው ያንን ማስቆሜ እንዳይኖር ማድረጌ የሞራል እረፍት ይሰጠኛል ብለዋል እንጂ ውስጭ ሁኜ ስተች የነበረው ምናልባት ስተሳስቼ ነበር ወይም አካብቼ ነበር አለልም በእስር ቤት ውስጥ ይማቀቅ የነበረ ሰው በሀሳብ ምክንያት ይገደል የነበረ የጅምላ መቃብር ይኖር የነበረ አላረርቶኝ ባለው አንጻራዊ ሰላም ወደዚያ ሁኔታ እንዲገባ ስላደረጉ ከፍተኛ የሞራል ይህን ለና እርከታ ይሰማኛል እንጂ ያኔ ስተች የነበረው አንዳንዴ አብዝቼ ነበር እንዴ አልልም። ቢቢሲ ከአብዱ ኢሊ አስተዳደር አንጻር ያለፉት ሰባት ዓመታት ሲገመግሙ ምን አይነት ስሜት ይሰማዋታል ብለው ብዙ ለውጥ አለ ብሎ የስኬት ስሜት እና የሚሰማት እንዳሰብኩት አልሄድልኝም ብሎ ጸጸት ነው የሚሰማ፣ ትክክለኛ ስሜት በእርግጠኛ ትክክለኛ ነው ሲሉ አቶ ሙስጠፌ በከፍተኛ ደረጃ ስኬትና እና የአእምሮ ረፍት ነው የሚሰማኝ። ለምሳሌ አጠር ለማድረግ የሰብአዊ መብት ጥሰት ነበር፣ አሁን የለም። ሰላማዊ እጦት ነበር፣ አሁን የለም። ክልሉ ውስጥ ሰላም አለ። የሶሻል ሚዲያ ዘመን ስለሆነ በሚዲያ የሚባለው እንዳለ ሆኖ፣ ከልማት አንፃር በክልሉ ከተመሰረተ ወዲህ በ30 አመቱ ከተሰሩ ስራዎች የሚወዳደር ስራ በሁሉም መስ ሰርተናል። ጊዜ ቢኖር ኖሮ በቁጥርና በዳታ ባስቀምጥ የበለጠ ታማነት ያገኝ ነበር። ሲሉም ሙስና ክልል ውስጥ አሁን በከፍተኛ ሁኔታ አለው የሚለው የቢቢሲ መልስ ሲሰጡ አቶ ሙስጠፊ ሶማሌ ክልል ከሰላሳ ዓመት በፊት የተፈጠረው ወዲህ ንጹሕ የሆነ ዘክሪላስ አስተዳደር እየመራ ያለው ንጹሕ አስተዳደር ነው ብዬ አምናለሁ። ምክንያቱም ገንዘብ እየተበላ አይሰራም። እኛ ክልል ለምንድነው ሙስና የሚወራው? አንድ ነገር ሲስተማቲክ ባይሆን ኖሮ ቦታ ችግሮች ይኖራሉ። ሁለተኛ ግን ይህን አጀንዳ አድርጎ ማራገብ ስለተፈለገ ነው እንጂ ለምሳሌ ሙስናሌ የሚባል ከማንጋ ተወዳድሮ ነው የሚለው ያብረራሉ ከኔ ቀደም የነበረው ስራ አጋከት ከተወዳደረ በንግድ ጭምር የተቆጣጠረበት ሰው የማይነግድበት የጭረት ሂደት የሌለበት በክልሉ ከበጀት ውስጥ 15 በመ ብቻ የሚወጣበት 85 በመ የፌዴራል ድጎማ ድጋፍ የሚንቀሳቀስበት ሁኔታ ነበር ብለዋል። ዛሬ ባለው ሁኔታ በክልሉ ከገቢ 45 በመ በራሱ ይሸፍናል። የዘንድሮ በጀት ብናይ 40 ቢሊዮን ነበር፣ 23 ቢሊዮን አካባቢ የፌዴራል ድጎማ ነበር። 176 በመ በክልሉ ያወጣል ነው ያሉት። ለዚህ መለኪያዎች ፓራሜትርና በዳታ ከታየ ከፍተኛ ደረጃ ሙስና ከመታገል አንጻር አሰራሮች ዘርግተናል ሲሉ ሀሳባቸውን ሰጥተዋል እኔ ክልል ስሄድ የሀገር ሽማግሌ ወጣት ሁሉም ኮንትራክተር የሆነበት ጊዜ ነበረ የነበረ ነበር ሲሉ ይህም ይህም ዛሬ የለም የጨረታ ስርዓት አለ እንደውም ከሰሞኑ ኤሌክትሮ ግዢ ስርዓት ተዘርግቷል ብለዋል የቀድሞ የሶማሌ ርዕሰ መስተዳደር አቶ አብዲ ኡመር መሐመድ አብዲ ኢሌ ከስድስት ዓመት እስር ከተፈቱ በኋላ ተፈተዋል ብለዋል የቀድሞ ርዕሰ መስተዳደር ከእስር መለቀቅ እንዴት ተመለከቱት የሚለውት አቶ ሙስጠፊ አብዴ መሐመድ ኡመር ሀገር የታሰረው ሐምሌ 28 2010 ክስተቱ ምክንያት ነው። ያኔ የነበረው ሁከትና ብጥብጥ ምክንያትን የታሰረው በታሰረው የፌዴራል መንግስት ነበር። አጠቃላይ ሂደቱ በሙሉ የሚቆጣጠሩ እነሱ ናቸው። ነገር ግን ክልል ውስጥ የነበረው የነበረው ችግር እስካሁን ምርመራ ላይ ነው ብለዋል። ከስር መለቀቁ የእናንተ እጅ አለበት መለቀቁ ትክክል ነው ወይ ያስብላል ሲሉ አቶ ሙስጠፌ ሳብራሩ ትክክል አይደለም ብዬ የማስበው ነገር ግን ሀገሪቱ በዚህ ስርዓት ውስጥ ሌሎች ፖለቲካ ችግሮች ስላሉ በዚህ ወቅት ላይ ይህን ማውራት ተገቢ አይደለም ሲሉም አብራርተዋል። ነገሩ ቢቢሲ ብዙም ጥያቄ ጠይቃቸው ቢሆን እርስዎ የሚመሩት አስተዳደር ወደ ስልጣን በመጣወት በኩራት የሚያነሷቸው ጉዳይ መካከል አንዱ የሚዲያ ነፃነት ነበር። አሁን ግን ፌስቡክ በሰጡት አስተያየት ባደረጉ ቃል ለመጠይቅ ምክንያት የታሰሩ ሰዎች አሉ። በዚህም ጉዳይ ላይ ምላሽም ሳይሰጡ አልፈውታል።